አነጋጋሪው የ12 ሚሊዮን ብር ስቱዲዮ ፕሮጀክት ጉዳይ አዲስ አስደንጋጭ ምዕራፍ ይዟል ፕሮጀክቱን ለማደናቀፍ ሲሯሯጡ የነበሩት መንዙ ማጠሎችና ምቀኞች ድንገት በድንጋጤ አፋቸውን ይዘዋል እንዴት አንድ ማንነቱ እንዳይገለጽ የፈለገ ሰው በድንገት 3 ሚሊዮን ብር በማስገባት ፕሮጀክቱን አጠናክሮታል ይህ ያልተጠበቀ ድጋፍ ከየት መጣ? ከዚህ አስገራሚ ለጋሽ ጀርባ ያለው ማን ነው? ይህ ምስጢራዊ እርምጃ የምቀኞችን ሴራ ሊያፈርስ ይችላል። ዛሬ የመንዙማ ጥበብን እጣ ፋንታ የሚወስነውን ይህን አስደናቂ ክስተት ከድብቅ ድጋፎችና ከግልጽ ጥላቻዎች ጋር በዝርዝር እንቃኛለን። አላሁ አክበር ውሾች ይጮዋሉ ግመሎች መንገዳቸውን አያቋርጡም ትላንትና ወንድሜ ሙአዝ ሀቢብ ፌስቡክ ፔጅ ላይ እንዳስነበበው ከሆነ አንድ ማንነቱን መግለጽ የማይፈልግ ሰው 3 ሚሊዮን ብር ለስቱዲዮ ግንባታ እንዳበረከተለትና እንዲሁም ደግሞ እንዲህ ሲል እንደመከረው ጽፎልናል። ወንድሜ ሙዓዝ፣ እኛ ከጎንነን፣ የሚሳደቡትን ሰዎች አትስማቸው፣ ወደፊት እንጂ ወደ ኋላ እንዳትመለስ ይላል። እኛ ሁሌም ሙሂቦች ከጎንነን፣ ወደ ኋላ የሚባል ነገር የለም። ወደፊት ቀጥልበት፣ እኛም ከጎንነን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከሰሞኑ ሙዓዝ ሐቢብ ለስቱዲዮ ግንባታ የሚውል የድጋፍ ማሰባሰቢያ መርሃ ግብር ይፋ አድርጓል። በርካቶች ድጋፋቸውን እየሰጡ የሚገኝ ሲሆን በአንጻሩ ከፍየሏ በላይ የሆኑ የተቃውሞ ድምጾችም ተሰምተዋል። የኋለኛው ድምጽ ምክንያት የሚታወቅ ቢሆንም ስለ ሚዲያ ምንነት አለመረዳት ምናልባት መጠነኛ አስተዋጽኦ አድርጓል የሚል ጥርጣሬ አሳድሮብኛል። አንደኛ 12 ሚሊዮን ብር ለስቴዲየም ነው ለስቱዲዮ ግንባታ የሚሉ ናቸው ይህ የዋህ ጥያቄ ነው ጸዳ ጸዳ ያሉ አንድ የስቱዲዮና አንድ ከስቱዲዮ ውጭ ሌላ ካሜራ ለመግዛት የሚፈልግ ሰው ቢያንስ 4 ሚሊዮን ብር መመደብ አለበት የስልክ ካሜራ ለቀረጻ በቂ የሚመስለው የዋህ አለ። 12 ሚሊዮን ብር ለተለያዩ የኦዲዮ እና ቪዲዮ ፕሮዳክሽኖች በቂ የሆነ መካከለኛ ስቱዲዮ ሊገነባ ይችላል። ሃይተች ጸድ ስቱዲዮ ለመገንባት 20 ሚሊዮን ራሱ አይበቃም። ሁለተኛ የስቱዲዮ ኪራይ፣ የስቱዲዮ ኪራይ በጣም ውድ ነው። ስራቸው ከስቱዲዮ ጋር የተያያዘ እንደ ሙአዝ ያሉ ሰዎችን ጠይቃችሁ ተረዱ። ጥራቱን የጠበቀ ስራ በራሱ ስቱዲዮ መስራትን የመሰለ ነገር የለም። በአንድ ወቅት ሶስተኛ የሚዲያ ስራዎች ሙአዝ በነሽዳ ስራዎቹ ይታወቅ እንጂ በጣም አቅም ያለው ልጅ እንደመሆኑ መጠን ሌሎች ከሚዲያ ጋር የተገናኙ ስራዎችን እንደሚያቀርብልን ሙሉ እምነት አለኝ። ለተመልካች የሚመጥኑ ፕሮግራሞች የሚያቀርብ አሪፍ ሚዲያ ባለቤት የማይሆንበት ምንም ምክንያት አይታየኝም። ይህ ስቱዲዮ ለነሽዳ ፕሮዳክሽን ብቻ የሚገነባ የሚመስለው ሰው አይጠፋም። አራተኛ ኢስላማዊ ሚዲያዎችን ማጠናከር፣ ሙአዝ ያሰበው ሚዲያ ቢገነባ ኢስላማዊ ሚዲያዎች ተጠቃሚ ናቸው። ለምሳሌ ሐሪማ ቲቪ የምስልና ድምፅ ጥራቱን የጠበቀ ጥሩ ጥሩ ፕሮግራሞች ፕሮዳክሽኖችን መስራት ያስችለዋል ለሌሎችም እንደዚሁ በነገራችን ላይ በስቱዲዮ ማቴሪያሎች እጥረት የማይቀረጹ ፕሮግራሞች ይኖራሉ ይህን አስተዋጽኦ እንደ ቀላላት ትመልከቱት አምስተኛ ድጋፍ በሚዲያ ሙአዝ ለዚህ ስቱዲዮ ግንባታ የድጋፍ ጥያቄውን እያቀረበ ያለው በነሽዳ ስራዎቹ ለሚያውቁት ለሚወዱትና ለሚያደንቁት እንዲሁም እዚሁ ሶሻል ሚዲያ ላይ ለተወዳጁት ሙስሊም ላልሆኑ ወዳጆቹ ነው። አንድ ሰው ስራዬን አጠናክሬ እሰራ ዘንድ ድጋፍ አድርጉልኝ ሲል የማይመለከተውና ድጋፍ የማድረግ ሀሳብ የሌለው ሰው በዚህ ልክ ሲንጫጫ የታየው ለመጀመሪያ ጊዜ በዚህ በሙአዝ ጥሪ ነው። የሚዲያን ጥቅም እንደሚረዳ ሰው የሙአዝ ሀቢብን ስራዎች በጣም እንደሚያደምጥና እንደሚያደንቅ ሰው ተጠናክሪ የተሻሉ ስራዎችንና ሌሎች የሚዲያ ስራዎችን ላቅርብ ደግፉኝ የሚል ትክክለኛ ጥያቄ እንደቀረበለት ሰው፣ የሙአዝን ገና ያልተነካ እምቅ የጥበብ አቅም እንደሚያውቅ ሰው፣ ለወንድም እህቶች ድጋፍ በማድረግ በጣም እንደሚደሰት ሰው፣ ወንድም የሙአዝ የስቱዲዮ ግንባታው እስኪጠናቀቅ ድረስ ከጎንህ እንደሆን ልንገልጽልህ እንወዳለን።